ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለው ብያላችሁ። በሰላማችሁ በዚህ ዝተረፍረፍ ይበልልኛ። ይሄንን ቪዲዮ ከወደዳችሁ ላይክሽል ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ማለት ነው እንግዲህ፣ ደስታችን እጥፍ ድረብ እየሆነ ነው ማለት ነው። ወሩቲ ሀብቲ እንግዲህ ሁለት መቶ ሀምሳ ኬ ገብታለች። ጉዞ ወደ ሶስት መቶ ኬ ብያለው ማለት ነው። በዚህ አጋጣሚ እንኳን እንኳን ደስ አለሽ የኛ ጠም በለለህት ማለት ነው እንግዲህ ይቀጥላል ማለት ነው። እንዲሁም የሩታ ምህቶች እንኳን ደስ አላችሁ ብዙችሁ ሺር ስታደረጉ በቃ ስታበረታት ነበራችሁ። ለእናንተም ቃላት የለኝም ክበሩልኝ ማለት ነው። ምክንያቱም ኮንግራ ብያለሁ ግን ኮንግራ ለማለት አን ነበረም የመጣውት አመጣጤ። ነገር ግን ለምን አንዳንድ ሰዎች አሉ እነሱን ጨጓራቸውን አለጥም ብዬ ነው የመጣወስ ማለት ነው። በዚህ አጋጣሚ ቀስ በሉ፣ ሰከን በሉ ማለት ነው። ምክንያቱም ሩታ ማለት እውነቴ ነው የምላችሁ እሷ ብሰራበት ቀን በቀን ብትለቅ እንደሰው ተንገብግባ እንደሰው ሆነ ብላ የሆነ ነገር ሆና ብሰራበት ማለት ዩቱባ እውነቴ ነው የምላችሁ አይደለም ሁለት መቶ ኬ እስካሁን አራት እና አምስት ትገባ ነበረ ማለት ነው። ነገር ግን ሩታ እንደዚህ አይነት ሰው አይደለችም። ሩታ ለሰው መልካም ትመኛለች እንጂ ለራሷ መኖር አትችልም ማለት ነው። ሰው እንዲያድግና ሰው እንዲለወጥ ትፈልጋለች እንጂ ለራሷ እንደ ሰው ስግብግብ አይደለችም። እንደምታቁት የሩታ ዩቱብ ስንት ጊዜ ነው ቪዲዮ የሚለቀቅበት? ማለት ነው አንድ ዩቱበር እውነት ነው የምላችሁ በአንድ ቀን እንኳን አይደለም፣ ሁለት ቀን፣ ሶስት ቀን ቆይታችሁ ስትለቁበት ዩቱብ ምን ክል እንደሚሞት ስለ ዩቱብ የሚያውቅ ሰው ነው የሚያውቀው ማለት ነው። ስለዚህ ሩታ ማለት ቀን በቀን እንኳን አይለቀቅበትም። አሁን ዩቱብ ከተለቀቀበት፣ በሩታ ዩቱብ ቪዲዮ ከተለቀቀበት ስንት ቀን ሆነዋል ማለት ነው እና በዚሁ ትቃጠላችሁ በዚሁ ታራላችሁ እንዴ በየቤት ዋላደል እንዴ? ቀን በቀን እየተስገበገቡ እሱንም እይታ ያለው ኦዲንስ የሚጠብቀው ቪዲዮ በጉጉት የሚጠብቀው ቪዲዮ ያንን ነገር ለራሱ ቪዩ እንዲያገኝበት እና የሆነ ነገር እንዲያገኝበት የሚለቃል አይደል እንዴ። እኔ መናገር አልፈለግም። ስለዚህ ለምንድን ነው የምትቃጠሉት? ለምንድን ነው እርር የምሉት? ሩታ እኮ አይታችኋላ። ሳስራበት እኮ ነው የሚሄደው። እንደሷ ጀግና ዩቱበር ነው ማለት ነው። ጀግና ነው ዩቱበ። እውነቴ ነው ብላችሁ፣ ልክ እንደሷ ነብር ማለት ነው። ምንም ሳይለቀቅበት በጣም ነው የገረመኝ። እውነቴ ነው ምላችሁ፣ በጣም ነው ደስ ያለኝ ማለት ነው። እና ብዙአችሁ ራሱ ዘጠኝ ላይ መቼ ነው ስትጠፋልን እያላችሁ ነበረ። በውስጥ እየሳቀት ነበረ ለምናገር ማለት በጣም ነው ደስ እያለን ማለት ነው። ትደሰት ምን ችግር አለው ማለት ነው። እናንተ ለምን አሳከካችሁ? ለምን በላችሁ? እርግጠኛ ነኝ እንደዚህ የምታረጉ ሰዎች ሞርየሩተን ሰብስክራይብ አንስታችሁ ይሆናል እና እሷ በሰጣትን ፈጣሪ በሰጣትን ነገር ፈጣሪ ባደላት ነገር እናንተ ቅናቱ ምን አመጣ? ይህ ትንሽ ነገር እኮ ነው። ነገ ትልቅ ደረጃ ስደርስ ምን ልትሉ ነው? ምን ልታረጉ ነው ማለት ነው። ሩቲ ካብ ቴኮ የሁሉም መሪ ናት። እውነት ነው የምላችሁ፣ ዊ እኔ ከእምሬ ነው የምላችሁ። ሩታ እንደኛ ዩቱበሮች አያቸዋ። እኛ በቀን እንኳን አራት አምስት ነበረ የምንለቀው ቪዲዮ ማለት ነው። እሷ እንኳን በየቀኑ በየሁለት ቀኑ በየሶስት ቀኑ ብትለቅበት፣ አቤት አባት የት በደረሰ ኖሮ። አሁን ዝም ብሎም ስለጨመረ ትንጫጫላችሁ፣ ትቃጥላላችሁ። አረሰከን በሉ ኤረ ልጁ እውነት አንዱ ቀዳዳ ሲዘጋ የሩታ ነገር አንድ አሸንዳ ይከፍታሉ። እውነት ነው። አሁን ሰሞኑ ርጉዝ አይደለችም ልጁ ውሸት ነው ምናምን ነበረ። አሁን ደግሞ ስትወልድ ደግሞ ሌላ አሸንዳ መጡ። እውነት ነው። አሁን ደግሞ በዩቱብ ጭቅጭቅ ምንድን ነው? በዚህ ናገልን የሚገርበኝ ነገር ማለት ነው ሩታ ካልሰደባችሁ ስለ ሩታ ሳታወሩ ላይፍ ላይ ወጥታችሁ የሆነ ነገር ካሳትሉ አይሆኑላችሁም፣ ይርባችኋል፣ ይጠማችኋል። እኔ የሚገርመኝ ነገር ማለት ነው ምሳን ቁርስም ናት ሩታ። እረ አንድ በሉኝ እኔ